በዋትሳፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። የመጣን ለጀማሪ ተማሪዎች ጀማሪ ተማሪዎችን ታሳቢ በማድረግ የአማረኛ ፊደላትን ፊደሎችንም እንዲሁም በዛው ላይ ደግሞ ቃላትን ለሚያነቡ ደግሞ ቃላትን በፊደሎች ቃላትን እየመሰረትን ለጀማሪ ተማሪዎች ፊደሎችን ብቻ ትንሽ ለሚሞክሩ ደግሞ ቃላት የሚያነቡ ቃላትን እያነበቡ እንዲለማመዱ በማሰብ የሰራ ነው ቪዲዮ ነው። ከመጀመሪያው ስንጀምር ሀ ነችች ሀ ሁ ሂ ሀ ሄ ህ ሆ እሺ እንዲህ አድርገን ከቆጠርነ፣ በኋላ ደግሞ በእያንዳንዳቸው ምን እንመሰርታለን? ቃላት እንመሰርታለን። ሀ ሁ ሂ ሀ ሄ ህ ሆ። እሺ፣ ሀ ሀገር፣ ሀ ሀገር፣ ሁ ሁለት፣ ሂ

ሁ ሁለት ሂ ሂደት ሃ ሀሳብ ሄ ሄለን ህ ህዝብ ሆ ሆቴል። ይች ደግሞ ለነች። ለጀማሪ ከሆናችሁ ፊደሎችን ብቻ አንብቦ ማለፍ ይቻላል። ለ

እሺ አሁን ደግሞ በእያንዳንዳቸው ቃልን እንመስርትባቸው ማለት ነው። በእያንዳንዳቸው ቃልን እንመስርትባቸው። እሺ፣ ለ፣ ለ፣ ም፣ ለ፣ ለም። ለ፣ ሉ፣ ሉ፣ እል፣ ሉል፣ ሉዑል። ሊ፣ ሊ፣ ትር፣ ሊትር።

እስቲ አንዴ ደግመን እናያቸው። አንዴ ደግመን እናያቸው። ለ ለምለ ሉ ሉል ሊ ሊትር ላ ላ ሌ ሌጦ ል ልብ ሎ ሎሚ እንዲህ እያደረግን እንለማመዳለን ማለት ነው። ገና ጀማሪ ለሆናችሁ ደግሞ ከመጀመሪያው እንዳነበብ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ፊደሎችን ብቻ እንዲያርጎ አንብቦ መድ ፊደሎችን ያወቀ ደግሞ ቃላቶችን እያነበበ ቃላት እየመሰረተ ይለማመዳል ማለት ነው። እሺ። እች ደግሞ ሀመርሃ ነች። ሀመርሃ ሀ፣ ሁ፣ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ እንዲህ ካነበብናቸው ናቸው ወይም ከያዝነው በኋላ ደግሞ ለመያዝም ያግዘናል ማለት ነው። ስሞችን እንዲ በተለምዶ የምናውቃቸው ስሞች። ከፊደሎች ጋር እያገናዘብነ ለመያዝ ያግዘናል ማለት ነው። እነዚህ የተመሰረቱ ቃላቶች በዛው ደግሞ ቃል እንዴት እንደሚመሰረትም እናያለን። እሺ ሀ ሐውልት ሀ ሐውልት ሁ ሁመራ ሁ ሁመራ ሂ ሂሳብ

ሆድ። እንደዚህ እያደረግን እንለማመዳለን ማለት ነው። መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ እንደ ቆጥረን ከጨረስን በኋላ ደግሞ የምናደርጋለን ቃላት እየመሰረት ነው። ቃላቶችን እናያለን ማለት ነው። መ መሪ፣ መ መሪ፣ ሙ ሙዝ፣ ሙ ሙዝ

ስሶ አሁን ደግሞ ቃል እንመሰርትበት። ቃል ስንመሰርት ሰ፣ ሰላም፣ ሰ፣ ሰላም፣ ሱ፣ ሱዳን፣ ሱ፣ ሱዳን፣ ሲ፣ ሲራክ፣ ሲ፣ ሲራክ፣ ሳ፣ ሳሙና ሳ

ራ ሬ ር ሮ ረ ሩ ሪ ራ ሬ ር ሮ ቃል ስትመሰርት ረ ረዳ ረ ረዳው

ሬ ሬት ርግብ ሮ ሬሬትብ ሮ ሮጠ ሮ ሮጠ እያንዳንዳቸው መጀመሪያ ፊደሎችን ወይም ሆሄዎችን እንይዛለን። እነሱን ከያዝነው በኋላ ደግሞ በስተዛው ቃላት እየመሰረት እንቀጥላለን ማለት ነው።

ሼ ሺ ሾ። አሁን ደግሞ ቃል እንመሰርትባቸዋለን ማለት ነው። በእያንዳንዳቸው ሸ ሸጠ፣ ሸ ሸጠ፣ ሹ ሹካ፣ ሹ ሹካ፣ ሺ ሺህ

ቆ ቆርቆሮ እንደዚህ እያረጋችሁ ሁሎችንም አንድ ባንድ፣ የጀማሪዎች ፊደሎችን ብቻ እያነበባችሁ ፊደሎችን ላወቃችሁ ደግሞ ቃላት ምስረታውን አብራችሁ እያያችሁ ተለማመዱ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን፣ በቴሌግራም ወይም በዋትስአፕ ለዛሬ ይዘን መጣን ይመስላል። በሌላ ቪዲዮ ተመልከና፣ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ። ደህና ሁኑ።